እኔ መልዕክቴ ለተማሪዎች አሁን እየተሆነ ያለው በተለይ እንደ አዲስ አበባ ኮሚቴ የገንዘብም የጉልበትም ብቻ ሳይሆን ይህን ረዥም ብዙ በዚህ በጠንከኛ ሰዓት እኛ ምሽቶ ሶላት ሰግዶ ኢንሻ ሶላት መሄድ በከበድብን ሰዓት ይህም ሁሉ መስመር አቋርጠው፣ ይህ ሁሉ ችግር ችለው እዛ ሆኖ የሚሰሩት እንዲህ ያለ እዚህ መጥተው ደግሞ እናንተን አይተው ለዚህ ለግንኙነት ስለመጡ ይህንን ፍሬ ለማየት ስለበቁ እኔ አልሐምዱሊላ፣ ስለ እናንተም አልሐምዱሊላ በሙዳ አልሐምዱሊ ኢሃዲል ቢላል ሩሃቸው ጀሰዳቸው ውስጥ እንደሆነ ቀርበን ውጭ ብለን ቤትም እህል ብለን አዳምጠናቸው ገብቶን የመጣንበት አጋጣሚ አለ። ያለ ስሜት ያለ ፍላጎት ሰው መቼም አሁን ተላኛው አሁን እዚህ የመጣ ሰው ውስጥ አንድ ነገር ስላለ ነው እዚህ የመጣ። እናንተ ተማሪዎች እዚህ እዚህ ያለው ኮሚቴ እዚህ ያለው በተሰብ ከሚጥር ባሻገር ተጀርባ ተወዲያ ሆኖ ማን እያሳደገን ማን እየለፋልን ነው የሚለውን ነገር ልታቁ ይገባችኋል። ይህ ማለት አላህም ያቀው ያለ ሁሉ እናንተ ሸቦቻችን ወንድሞቻችን ለኛ የሚጥሩት የሚለው ነገር ዛቸው ዱዓ እያደረጋችሁ እንደገና ሞራል ኑሯችሁ እንደዚህ የሁሉ ማህበረሰብ ተቅርብም ተርቁም የሚጥረው ለምንድን ነው ምን ይሁን ብሎ ነው ብላችሁ ለውጤት ለነገር ለመቃት አላማዲ ሲሉ ባላ ጠይቃችኋለሁ። ይሄ ሁሉ ይለፋ ይሄ ሁሉም ይለፋ እናንተ ሰው ሆናችሁ ደግሞ ተናንተ ኋላ ያለ ሰው ሰው እያደረጋችሁ እንዲትሄዱ እየጣረ መሆኑን ማወቅ አለባችሁ። በቀላል አሁን እዚህ ተሰብስባችሁ የተገኛችሁ ይመስላችኋል? በሰብ በቀላል እንዲህ ያለ ይመስላችኋል? ይሄ ነገር ተግቢም ተውጭም ተቅርብም ታቅርም እየተቃረበት መሆኑ አይታችሁ የዚህ ሁሉ ማህበረሰብ ጥረት እፍሬ ላይ ለማድረስ መነየት መጠንከል አለባችሁ። አላህ ምረዲያ ወለጂ ለጂሃዱ ፊና ለነ የነሱ ሁሉ ለናሉ የተኙ ሰዎች አይደለም፣ ጥንካሬና ወደፊት ለሚገሰግሱ ሰዎች ነው። አላህ ሰምታችኋል። አዲስ አበባ ሄዳችሁ ሸሙሀመድ ያሪፊት ሀያታችሁ ይቆይና እከሚሴ ድረስ ተመጣችሁ እንቀበራችኋለን፣ ያሉት በቅጥቅጥ መሄድ አይመስለኝም። እንዲያን ያረዳት አሁን ይሄው አስተማሪውን አስተምረው እነዚህ ወንድሞቻችን ጫረት አገብተን ብሏችኋል። ያመጡት ያ ከሚሴ ድረስ እንዲወስዳችሁ

ሲገኝ በልቶ ሲጠፋ አድሮ የዘንጋዲ አቆሎ በልቶ እንደዛ ጥሮና ዲሆም የሚሄድ ሰው ስለሌለ በዚህ መልኩ ዘበኑን በሚመለከትና ዘበኑ በሚፈልገው መልኩ ትማረና ሰው ትሆናላችሁ፣ ለዚህ ለዲን ተቀባይ ትሆናላችሁ ተብሎ እየተጣረ ስለሆነ በዚህ ልክ እንዴት እንደሆነ እየጣረ ብላችሁ ንያችሁንም ጁዲያችሁንም ጁአችሁንም በዛ ሀላ ማርጋችሁ ይሰሩ የወላጅ የልጆችን በተሰቦች ይህ ሁሉ ጥረት ይህ ሁሉ ልፋት ታግግል ተውጭም ለእናንተ ልጆች የእናንተ ልጆች የኔ ልጆች ብሉ፣ ምን ምን ይበላሉ፣ ምን ይጠጣሉ፣ እንዴት ይቀመጣሉ፣ እንዴት ይማራሉ ብሎ የሚለፋ ሰው አይታችሁ ልጆቻችሁንም በመምከር ልጆቻችሁንም በማጠናከል ለልጆቻችሁም ዱዓ በማድረግ ይህንን ተቋም መጀገፍ አለባችሁ። አቅማችሁ በፈቀድ የደገፋችሁ ሆኑ ምን ይሆኑ እናውቃለን። አሁን በበለ እያያችሁ ስለሆነ ለምንድን ነው የሚለጉት? ሌላውን ማህበረሰብ ምንም ሆን አለብን። ምንድን ናሳስቧቸው ነው? ምን ለማገኘት ነው? ገንዘብ ያለው አዲስ አበባ ነው። ንቃት ያለው አዲስ አበባ ነው። እዚህ መጥተው የለፉት ለምንድን ነው? ልጆቻችሁ ያሉ እነሱ እዚህ የሉ። ለምንድን ነው ወደ እኛም ገንዘብ ማለት አለብን? ይሄ ልም ሲመጣ አይታችኋል።